ባለፉት ሁለት ዓመታት በመላ ሀገሪቱ ተገንብተው ወደ ስራ በገቡ የቅድመ አንደኛ ደረጃ ትምህርት ቤቶች ውጤት ተመዘገበ። በተሰሩ ስራዎች 50 ከመቶ በላይ የሚሆኑ ህጻናት አንደኛ ደረጃ ትምህርት ከመጀመራቸው አስቀድሞ በቅድመ አንደኛ ደረጃ ትምህርት ቤት መከታተላቸውን ችለዋል። የተገኘውን ውጤት ይበልጥ ለማሳደግ የትምህርት ቤቶችን ተደራሽነት እስከ ገጠር ማስፋትም ይገባል። ይህንን ጉዳይ በተመለከተ ውይይትም እየተካሄደ ይገኛል። ውይይቱን የተከታተለችው ባልደረባችን ቅድስት አባተ ተጨማሪ መረጃዎችን ልታደርሰን በቀጥታ ራችን ላይ ትገኛለች። ቅድስት እንደምን ውለሻል? መረጃዎችን መቀጠል ትችላለች አመሰግናለሁ። ምን ይችል በትምህርት ሚኒስቴር፣ በጤና ሚኒስቴርና የሴቶችና ማህበራዊ ጉዳይ ሚኒስቴር አማካኝነት የተዘጋጀው የቀዳማይ ልጅነት ትምህርትና እንክብካቤ ፖሊሲ የዛሬ ሁለት አመት ወደ ትግበራ መግባቱ የሚታወስ ነው። በዚህ ፖሊሲ ትግበራ ላይ ባለፉት አመታት ባለፉት ሁለት አመታት ምን አይነት ጥረቶች ተደርገዋል? ምን አይነት ለውጦች መጥተዋል? ያጋጠሙ ተግዳሮቶችስ ምንድን ናቸው? በቀጣይስ ምን መሰራት አለበት? የሚለው ላይ ዛሬ ውይይት እየተካሄደ ነው የሚገኘው። በዚህ የውይይት መድረክ ላይ ከትምህርት ሚኒስቴር፣ ጤና ሚኒስቴር፣ የሴቶችና ማህበራዊ ጉዳይ ሚኒስቴር አመራሮችን ጨምሮ አጋር አካላትና ባለድርሻ አካላት እየተሳተፉ ይገኛሉ። በመድረኩ ላይ የቀዳማይ ልጅነት ትምህርትና እንክብካቤ ላይ ለውጥ መምጣቱ ተገልጿል። ባለፉት አመታት በተለይ ደግሞ ባለፉት ሁለት አመታት አምስት ቤቱ የሚደርሱ የቅድመ አንደኛ ደረጃ ትምህርት ቤቶች መገንባት መቻላቸው ነው የተነገረው። ከ50 በመቶ በላይ የሚሆኑ ህጻናትም በ ቅድመ አንደኛ ደረጃ ትምህርት ቤት ላይ መማር እንደቻሉ ነው እየተነገረው። ከዚህ ባለፈ ደግሞ በተለይ የህጻናት ማቆያ ትምህርት ቤቶች በሺዎች የሚቆጠሩ የህጻናት ማቆያዎችም መገንባት መቻላቸው ነው እየተነገረው። የቅድመ አንደኛ ደረጃ ትምህርት ቤቶች መስፋፋታቸው፣ በእነዚህ ትምህርት ቤቶችም ደግሞ ህጻናት በትምህርት ገበታ ላይ መገኘታቸው በተለይ ደግሞ ለቀጣይ የአንደኛ ደረጃ ትምህርት ቤት ብቁ ዝግጅት እንዲኖራቸው ብቁ እንዲሆኑ ፊደል የመቀበል አቅማቸው እንዲዳብር እንዳደረገ ነው የተነገረው። ለውጦች መታየታቸው ነው። ለትምህርት ብቁ እየሆኑ ከዚህ በፊት እንደሚታወቀው በተለይ ደግሞ የቅድመ አንደኛ ደረጃ ትምህርት ቤቶች ባለመኖራቸው፣ በትኩረት ባለመሰጠቱ ምክንያት ተማሪዎች፣ ልጆች አንደኛ ደረጃ ትምህርት ቤት የሚገቡት ምንም አይነት የፊደል እውቀት ሳይኖራቸው በትምህርት ም ላይ ምንም አይነት ዝግጅት ሳያደርጉ ነው የሚገቡ የነበረው። አሁን ግን የቅድመ አንደኛ ደረጃ ትምህርት ቤቶች ላይ በተሰጠው ትኩረት አማካኝነት ተማሪዎች ለአንደኛ ደረጃ ትምህርት ቤቶች ብቁ ዝግጁ ሆነው ወደ አንደኛ ደረጃ ትምህርት ቤቶች እንዲሸጋገሩ እያደረገ እንደሚገኝ ነው የተነገረው። የላቀ ውጤት በዚህ በዘርፉ ላይ የላቀ ውጤት ቢመጣም በቀጣይ መሰራት ያለባቸው ስራዎች እንዲሁም ደግሞ እንደ ተግዳሮትም የሆኑ የተለያዩ ጉዳዮች መኖራቸው ቸው ነው የተነገረው። ከተነሱ ተግዳሮቶች ውስጥ በተለይ ደግሞ በቴክኖሎጂና በስልጠና የበቁ መምህራን አለመኖራቸው እንዳንድ ተግዳሮት ተነስቷል። የግብአት እጥረትም እንዲሁ ተግዳሮት ተደርጎ ነው እየተነሳው። በገጠር አካባቢ በታሰበው ልክ የቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋፋት አለመቻሉ ነው እየተነገረው። በተለይ ደግሞ የሀብት መሰብሰብ ላይ ባለው ችግር ምክንያት የግብአቶችን ማሟላት አለመቻሉ የበገጠር አካባቢ ደግሞ ትምህርት ቤቶችን ማስፋፋት አለመቻሉ ነው እየተነገረው። እነዚህ ችግሮችን ለመቅረፍ በቅንጅት መስራት እንደሚገባ ነው እየተጠቀሰው። በተለይ ደግሞ የሀብት ማሰባሰብ ላይ በትኩረት በመስራት ማህበረሰቡን አሳታፊ ባደረገ መልኩ በመስራት ትምህርት ቤቶችን ማስፋፋት ተማሪዎች በተለይ ህጻናት በትምህርት ገበታ ላይ በቅድመ አንደኛ ደረጃ ትምህርት ቤት ላይ እንዲገኙ የማድረግ ስራዎች መሰራት እንደሚገባቸው ነው እየተነገረው። የቀዳማይ ልጅነት ትምህርትና እንክብካቤ እንግዲህ ትኩረት የሚያደርገው ትምህርት ላይ ብቻ አይደለም። የጤና ምግብ ላይ ስብ እና ላይም የተለየ አገልግሎት እንዲያገኙ ራሳቸው ስብእናቸው ተገንብቶ ጤናቸውም እንደተጠበቀ ልጆች እንዲያድጉ የተለየ ትኩረት ተሰጥቶት የሚሰራ ስራ በመሆኑ በእነዚህ ላይ ትኩረት ተደርጎ እንዲሰራ ማህበረሰቡንም ባለድርሻ አካላትንም አሳታፊ መሆን እንደሚገባ ነው እየተነገረው። በመድረኩ ላይ ንግግር ያደረጉት የማህበራዊና የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ እንደተናገሩት ከሆነ እንግዲህ የነገ ነገ ኢትዮጵያን የሚወስነው የዛሬ ልጆችን የምናፈራበት መንገድ ነው። የዛሬ ልጆች ስብዕና መገንባት ዛሬ ልጆች በጥሩ የሆነ ትምህርት አግኝተው ስብዕናቸው ተገንብቶ ማደጋቸው የነገ ኢትዮጵያን ለመገንባት ትልቅ አስተዋጽኦ አለው እና በትኩረት መስራት ይገባል ብለዋል። የትምህርት ሚኒስትር ዴታ አየለች እሸቴ በበኩላቸው የሕጻናት ጥራት ያለው ትምህርት ማግኘታቸው ልጆች ጥራት ያለው ትምህርት ማግኘታቸው በትምህርት ላይ ያጋጠመንን ስብራት በመጠገን በኩል ከፍተኛ አስተዋጽኦ ስለሚኖረው በዚህ ላይ በትኩረት መስራት ይገባናል። ሁሉም ባለድርሻ አካላት በቅንጅት መስራት ይገባዋል ተብሏል። ያለኝ መረጃ ይህንን ይመስላል። ቅድስት፣ አመሰግናለሁ። መልካም ጊዜ ይሆንልሽ።